ከወንዶች ነው ከወንድ ጋር የት ያያችሁ ቢሮ የምትያዙት ያልገባኝ ቤት ነው ይሄ የዲያስፖራ ቤት ነው የበጎች ቤት አይደለም በጎች አሉ በእርግጥ እቃ እያጣሉ ታብታብ የሚያደርጉ ሳይሆኑ ቁጭ ብለው ሶፋ ላይ ኮመንት የሚሰጡ አሉ ስራቸው ሶ ሳድ አይ አም ሶ ሳድ ባጎረስኩ እጄን ተነከሱ ሊያዬ ምን ነው እንደው ልባችንን ስብር አረግሾው አንቺ ያንን ሁሉ ምግብ እየበላሽ እያየን መጎምጀታችን ሳያንስ በዛ በሚለው ድምፅ ጆሮችን እያደነቁርሽን ባየንሽ ታፕ ታፕ እያደረግን ሰፖርት በማድረጋችን ነው በያያልሽ የምትሰድቢው። ልክ ነሽ፣ እውነት ነው ማማ እያሉ ይሄንን ድምፅ እየሰሙ ራሱ እኮ መመልከት ለእኛ ምን ያህል ሞራል እንደሌለን እኮ ማሳያ ነው። ልክ ነሽ። በግ መባል ሲያንሰን ነው። ግን ደግሞ ለዚህ ያበቃንሽ እኮ እኛው ነን፣ እኛው ቃጣቢዎቹ ነን። ታስታውሻለሽ? ከጊዜያት በፊት ባለቤትሽ ሹሮ ማን በላው እያለ ሲናገርሽ ዛሬ ስጋ መብላት በጀመርሽበት ሰዓት አይደለም ሹሮ እንኳን አልቆ በምትሰደቢ ሰዓት እንስማው እስቲ፣ ቆይ እንስማው በላው ከኔ እኔ ተንቅፍ ይስነሳራ ማነው የበላው ሽሮውን ይላታል። እሷ ደግሞ እኔ ነኝ ስትለው አያምናትም። እንግዲህ የበላችሁ ራሷ ናት ራሷ በልታ እንግዲህ ለባሏ ሹሮ አልበላም ስለምትለው አይ አንቺ ሀቤም እያለ ሰራተኛዋን እንዴት እንደሚያደርጋት ሹሮ አለቀ ብሎ ሰው ሹሮ አለቀ ብሎ እንትን ይላል። እግዚአብሔር ይመስገን ከዛ ሹሮ ወተሽ ይኸው ስጋ መብላት ስትጀምሪ፣ እኛን ሳህን አጣቢ? እንደው ሊያዬ፣ እንደው ምን አደረግንሽ? ይሄማ እንደው እውነት ለእኛ በሞራናችን የተረማመርሽው፣ ምክንያቱም ይሄን ሁሉ ጉታ ታግሰን በተመለከተሽ ታብ ታብ ባደረግንሽ ድጋሜ ሳህን አጣቢ ብለን እንሰደባለን። ቆይ ሳህን አጣቢ ብለሽ የተናገርሽን ይሄንን ያንን ቀፋፊ ቪዲዮሽን ስላልደገፍን ነው ጎሽ ጎሽ ስላላልን ነው ደግሞ ምን አለች ምን አገባችሁ በንብረቴ ያገባናል ለምን አያገባንም ሊያየ ታስታውሻለሽ አንቺ እነ ባምቢን እንዴት ስትናገሪ እንደነበረ እ እንደውም ባምቢ ኮ ፐርሰናሊ ነበር ለፍቅረኛዋ ስትልክ የነበረው እና ጓደኞቿ ናቸው የከዷት ባምቢን በነገራችን ላይ ድምፅ ያወጡባት ለምሳሌ ከጓደኛዋ ጋር የተላላከችውን ቮይስ እንደዚህ አድርጌ ምንድነው መከላከያ ሳሉጥ ምናምን እያለች የተናገረችውን የለቀቀችባት ጓደኛዋ ናት። ፐርሰናል የላከችውን ራቁቷን ማለት ራቁቷን አይደለችም እንደ ሊያ ነው። እንደውም ከሊያ የተለየም ምንም አላደረገችም እኮ ባምቢ። እሷም ባምቢም ጥልቋን ስታሳይ ነበረ፣ ሊያም ጥልቋን ስታሳይ ነበረ። እንደውም ባምቢ በጣም ተጸጽታ አልቅሳ አምላኳን ይቅርታ ጠይቃለች። እንደሊያ ይሄን አስደዋሪ ነገር ደጋ አደረግኩ ላድርግ፣ በንብረቴ እንዲያርጉበት፣ ሴቶቹ እንዲያርጉበት፣ ወንዶቹ አላለችም። በአሚል እውነት እንነጋገር ከተባለ ሶ ይሄን ለምን አልደግፋችሁም ብለሽ ነው ሰህና አጣቢ ያልሽኝ? ስትናገር የነበረው እኔን የሚያይ ዲያስፖራ ነው እንደ ሼማ አይወጥርሽም። ዲያስፖራ ሳትሆኝ ዲያስፖራ ነኝ ስቲ፣ አሁን እኮ ከሽፎብሻል ዲያስፖራነት። እንደውም እኛ ሳና ጣቢዎቹ ነን ዲያስፖራ፣ አይገርምሽም? ምክንያቱም አንቺ ምን ብለሽ ተናግረሻል ከዚህ ቀደም? እንስማው፣ ስሙት፣ ጻፉ። በቪዲዮ እንዴት ነው ከወንድ ጋር የት ያያችሁ ቪዲዮ የምትያዙ ያገባኝ? እስኪ ስጡኝ፣ ንገሩኝ፣ እኔ መልሱ ስለተሰማችሁት እንዴት ሞራን አገኛችሁ? እንደዚህ ስናደረግ ቪዲዮ ተያዘብን የምትሉት እያልሽ እንደዚህ የሚያደርጉትን ሰዎች እኮ ስትናገሪ ነበር። እና አሁን እውነት ይሄን የተናገረች ልጅ ናት እንደዚህ ያደረገችው ቢባል ማን ያምናል? በነገራችን ላይ ኖርማሊ ፌመስ ራሱ ሆነሽ ማለት ነው አሁን ያለሽበት ደረጃ ራሱ ሆነሽ ሌሎችን አደረጉ ብለሽ ባትሳለቂ ባትሳደቢ፣ ኖርማል ነው። በቃ ፈን እያደረጉ ነው ምናምን ብለሽ ብትወስጂው እኮ እሷ ሰዎችን ታበረታታለች ስላደረገችው ነው ብለን ቀለል ልናደርገው ነበር። ግን አንቺ ጻድቅ ጻድቅ ነበር ስትጫዎች የነበሩ እንዴት አደረጉት እያልሽ እኮ ስትናገሪ ነበረ። አይገርም ግፈኞች ናቸው። ግን ይሄን ያወጡብሽ ምንድን ነው የሚባለው የጠሉት ይወርሳል ምን ያሉት ይደርሳል የፈሩት ይሄንን ነገር አድርጋ እንዳይወጣባት ሌሎቹ ስትናገር ነበር ግን የፈራችው ነገር ራሷ ላይ ደርሶ ታየ ማለት ነው እኔ የምታደርገው አልመሰለኝም እውነት ለመናገር ጭራሽ ላይክ ኖ በቃ በሰዓቱ ሰክሬ ነው ምናምን ብላ እንደ እንትን እንደማድረግ በስድብ ልሸፍ ነው አር ዩ ሲሪየስ እንደዚህማ አይደብራል። ደግሞ ይህን ነገር ለማረሳሳት ማለት ነው፣ ለማረሳሳት ምን ታደርጋለች? አከሌና አከሌ ተፋተዋል፣ ለዛ ነው ቪዲዮ ያልሰሩት። እስካሁንም መቆየታቸው እኮ ቆንጆ ነው። እነሱ ሰባት ዓመት ማለት ቀላል አይደለም። በዚህ ሰዓት ውስጥ በምሰዓት ውስጥ ሰባት ዓመት ሙሉ ታግሶ ተቀምጦ አሁን ቢለያዩ ምንም አይገርም። በእርግጥ የሚለያዩ አይደሉም ያን ሁሉ መከራ ተቋቁሞ እች ያሁን ተራ ነገሯን አይቋቋሙም የሚል ግምት የለኝም። ግን የአንቺ ነገር እኔ ገርሞኛል። ተገርሜ ያለው ደግሞ ያደረግሽውን ነገር እኮ እንደንትን ማድረግሽ ነው ያስገረመኝ። ላይ ከአሁኑ እየተቆራረጡ የሚወጡ ቪዲዮዎች እያስገረሙኝ ነው። ጭራሽ ሳህን አጣቢ ብላይ ስድብ፣ ይሄማ ሼም ነው። እውነት ለመዳም ለሸቃሊት ያንን ድምጽ የሚል ድምጽን እየሰማች ታግሳል ምታይ ሸቃሊት ይሄ ትልቅ እንትን ነው፣ ቅስም ሰበራ ነው። እውነት ሊያ ይሄ ካንቺ አይጠበቅም ከሽሮ ወተሽ ሽሮ አለቀ ተብለሽ እየተሰደብሽ ኖረሽ ዛሬ ስጋ መብላት ስጀምሪ ጭራይ ሰሃን አጣቢኛል እኔማ በቃ ቅስሜ ነው ስብር ያለው። እንደዛ ስትለኝ በእርግጥ እኔ ብዛት ጊዜ ሰው እየበላ ማየት አልወደም የሚል ድምፅ እንደሷ ስ ደሞ አበላሉ እኮ ሲዘገንን አሁን ለምሳሌ ሌሎች ይሄ ነጮች የሚበሉት ምግብ አለ የለ ብዙ አድርገ እያሉ የሚበሉት የእነሱ ድምፅ አይረብሽም። ሜሊያ ግን ይረብሸኛል። እንጀራ ስለሆነ ይሆን አላውቅም። ያንን ሁሉ ታግሼ አይቼ ሰሀና ጣቢ እያለች እኔን የሚያይ ዲያስፖራ ነው። እኛም እኮ ዲያስፖራ ነው፣ ሳህንም ብናጥብ ስደት ስደት ነው። የሰው ሀገር የሰው ሀገር ነው። ማንም ሰው ከሀገሩ ከወጣ ዲያስፖራ ነው። አሜሪካ የሚኖር አውሮ፣ የትም ሀገር አረብ ሀገር የሚኖር ዲያስፖራ ነው። ለኢትዮጵያ ሁሉም ሰራተኛ ነው። አሁን ለምሳሌ እኔ ቤት ሰራተኛ ብሆን ተቀጥሬ ብሰራ መዳም ጋር መዳም ደግሞ ለሌላ ሰው ተቀጣሪ ናት ሰራተኛ ናት እሷ። ምንም ሰራተኛ ነኝ። አሜሪካ ሶፋ ላይ ተቀምጦ የሚያይሽ ዲያስፖራ ወጥቶ ስራ ከሰራ ሰራተኛ ነው። አሀ አንቺ ቁጭ ብለሽ እኛ እያየንሽ ስለምታገኝ ስራ አልመሰለሽም፣ ስራ ነው እንጂ አንቺ ራስሽ እኮ ስራ እየሰራሽ እኮ ነው። ባናይሽ ገንዘብ አታገኝም እኮ። ሊያይ አንጅም ስራ እየሰራሽ ነው። ሌላውም ስራ እየሰራ ነው። ስራችንን ሳህን አጠባችንን እንደዚህ ማቃለልሽ ተከፍቻለሁ። አንዱን ነውሮሽን ለመሸፈን ሌላ ጥፋት፣ ሌላ ጥፋት። ይሄማ ቢግ ሼም ነው። እውነት ሼም ነው። እኔ አልጠበኩሽም። አይደረግም። በቃ ተሳስተሻል፣ አድርገሻል። ያንን የአስቀያሚ ነገርን ለመደበቅ ሌሎች እንትን ብለውሻል፣ ደግፈውሻል። በእርግጥ ምን ችግር አለው? ታድርገዋ ኖርማል ነው ብለው በነገራችን ላይ በጠቅላላ አንቺን ኖርማል ነው ያሉ ሰዎች እነሱ ስለሚያደርጉት ነው። አየሽ፣ አንቺ ራስሽ አድርገሽው እንዴት ካሜራ ፊት ምናምን ያልሻቸው የሰደብሻቸው ሰዎች አንቺ አድርገሽው አንቺ አድርገሽው እነሱ ሰድበሻል። አሁን አንቺን ሰፖርት የሚያደርጉ ሰዎች ግን ኦልሬዲ እያደረጉት ነው፣ ከዚህ በፊትም አድርገውታል። ስለዚህ ኖርማል ነው አሉሽ በቃ ኦልሬዲ እንጀራቸው ስለሆነ፣ ለምሳሌ አንድ ቲክቶክ ላይ ቲክቶክ የምትሰራ ሰው ካልተወዛወዘች የሆነ ነገር ካላደረገች ጊፍት አታገኝም። ስለዚህ ይሄ ኖርማል ነው በቃ። አንቺ ያደረግሽው ነገር ላይቭ ላይ ጠጥተሻል፣ ከዛ ምናምን ነገር በጣቴም ካደረኩ ምንም ችግር የለም ንብረቴ ነው እስከ ማለት ያደረሰሽ ምንድነው? እነሱ ጎሽ ጎሽ ስላሉሽ ነው። ኦልሬዲ እነሱም ስለሚያደርጉት ነው። አንቺ ግን ራስሽ አድርገሽው ሌሎች ሲያደርጉት እንትን አላልሻቸውም፣ አልሸፈንሽላቸውም። ነውራቸው በቃ ተሳስተው ነው ብለሽ አላልሽም። እንዴት ነው ያልሽው? እንዴት ብለሽ ነው የጠየቅሽው? አየሽ፣ ልዩነትሽ ልዩነታችሁ ይሄ ነው። አንቺን አሁን ጎበዝ ጎበዝ ብለው ኖርማል ነው ብለው የደገፉት ስለሚያደርጉት፣ በቃ እኛም እናደርገዋለን፣ እሷ አደረገችው። አንቺ ግን ራስሽ እያደረግሽ እንደ ጨዋ እንደ ንጹህ ሴት ስንቱን እንትናልሽ በአንቺ። አንቺ ደግሞ ስትናገረች ሌሎቹም ተቀበለው፣ ኮመንታተሮችም ተናገሯቸው፣ አሸማቀቋቸው። አየሽ ግን የራስሽ ሲሆን ግን ምን አገባችሁ ለምን፣ ሌሎቹ ለሌሎቹ ምን አገባችሁ አላልሽላቸውም። አንቺ ተሰሚነት አለሽ፣ ድምፅ አለሽ። የአንቺን ቮይስ ያንቺን ቪዲዮ ቆራርጠው የሚለቁ ሰዎች አሉ ለተመልካቾች የአንቺ ቪዲዮ ተቆርጦ ለሚደርሳቸው ሰዎች በቃ አድርገዋለች፣ ተሳስታለች ያቺ ልጅ የሆነች ለምሳሌ ባንቢ ምልትሆን ትችላለች። ሌሎችም አሁን አንቺ እንዴት ያደርጋሉ ብለሽ ያልሻቸው ሰዎች ማለት ነው። ለምን እንደዛ አላደረግሽም? የአንቺ ሲሆን ለምን ደግ አደረግኳልሽ? ላድርገው ንብረቴ ነው አልሽ፣ አላፍርም አልሽ። ጭራሽ እኔ ቤተሰብ የለኝም አላፍርም ልጅሽ ቤተሰብ አይደለችም? ነገ ልጅ ስታድግ አይደብራትም? ማሚ እንዴት እንደዚህ ታደርጊያለሽ አትልሽም? ለማንኛውም አስገርሙኝ ነው የሊያ ነገር ማለት። በዚህ ደረጃ ጥፋቷን ለመሸፈን ጥፋቷን በጥፋቷ ላይ ጥፋት ጥፋ ስደራረም እንደዚህ ደፋር ነሽ ግን እንደዚህ አይን አውጥተሽ የበላሽ ነሽ። የእውነት እኔ በጣም ያስገረመኝ ሌሎቹን እኮ የምትናገረው እኔ በደንብ እከታተላታለሁ። ሊያን አንዳንድ ጊዜ የማማ ስትል ድምፁ ቢረብሸኝም የሆነ የጦፈ ወሬ ከሆነ ቁጭ ብዬ ነው የማያት። እስከ አንድ ሰዓት ከአንድ ሰዓት በላይ ሲሆን ከአንድ ሰዓት በላይ ቁጭ ብላ የምታይሽን ሸቃሊት የመዳምን ቅበብ በዚህ ደረጃ ሰሃን አጣቢ ምን ችግር አለው? ሳህን ማጥብ ሰው የበላበትን አጥብም እንዴ? ለምሳሌ እኔ መዳምን ቤት ባጸዳ ኦልሬዲ የተኛውበትን ቤት ክፍሌን አጸዳለሁ። የምኖርበትን አልጋይን አንጥፋለሁ። ሽንት ቤቴን አጸዳለሁ። ሶ የመዳመንም ሳደርግ እንደዛ ነው። ኖርማል ነው። ብቻዬንም ብኖር ኖርማል ነው። ሽንት ቤቴን አጥባለሁ። ቤቴን አጸዳለሁ። ምግብ ሰራለሁ። ኖርማል ነው ማለት ምንም ምንም እንትን አደለም። ያን ይሄን የሚያሰድብ ነገር ወይ ደግሞ ከሌሎች ሰዎች ጋር የሚያነጻጽር ነገር አደለም። ሁሉም ይለፋል። ሁሉም ሰርቶ ነው የሚበላው። ወይም ቤቷን የማታጸዳ ከሆነች የሌላ ሰው ቤት ማጽዳት እንደ ነውር ልታየው ትችላለች። ሽንት ቤቷን ማታጥብ፣ አልጋዋን ማታነጥፍ፣ እንደዛ ከሆነች ሊደብር ይችላል። እንዳንቺ ደግሞ ሰራተኛዋን የምሰድብ ምናምን ከሆነ ያ ይሄ ሊያሸማቅቅ ይችላል። ምክንያቱም የአንቺ ሰራተኛሽን አንቺ ላይ ላይሆነች ትናገሪያታለሽ ባል ሹሮ አለቀ ብሎ ሰው እንደ ሽሮ አለቀ ብሎ ይሳደባል። አዲ በልታው ይሆናል አይልም። እኔ አሰሪዎቻችን ራሱ እኮ ምግብ ከፍሪጅ ከሌለ በቃ ደፍታው ነው ብለው ነው የሚያስቡት። በላ ነውም አልበላ ነው ከተረፈ ማለት ነው እንጂ በፍጹም የት ሄደ ይሄ ምግብ ምን እንጃ፣ ከስንት አንዱ ነው ሊል የሚችለው። ኦልሬዲ ትራፊያቸው ከሆነ ተደፍቶ ነው ብለው ነው የሚያስቡት። ግን የአንቺ ባል ላይቭ ላይ ሰራተኛ እንደዛ ሲል፣ አንቺ ደግሞ በልቼዋለሁ እንኳን ስትይ አላመነሽም። ራስሽ በልተሽ ራስሽ ሚስቱ የልጁ እናት በልተሽ እንኳን ሰራተኛ ነበር ሲሰድብ ነበር ዋልሽ። ሶ ከሽሮ ከዛ ከምትሰደቢበት ሽሮ ያወጣሽም ያው ሄ የመዳም ቅሞች ናቸው እንትን አጣቢዎቹ ሳን አጣቢዎቹ ናቸው እና በዚህ ደረጃ በሞራ ናቸው ባትረ በሞራናችን ባተረማመጂ ባየነሽ አትስደቢን። ስህተትሽን ለመሸፈን እዚህ ድረስ አትጂ። በቃ አድርገሽዋል፣ አድርገሽዋል። በሆነ ሳል ላይቭ ላይ ሰክረሻል፣ ወንድ በተሰበሰበበት፣ ኧረ ሊያይ እስኪሉሽ ድረስ አድርገሻል። በቃ በቃ፣ አድርገሽዋል። ሊቀፋል፣ ሊቀፋል። ከባምቢ የተለየ ነገር እንደውም ባምቢ ላይቭ ላይ አይደለም። ባምቢ ለግለሰብ ነው የላከችው፣ ለጓደኛዋን የላከችው። ለፍቅረኛዋ በፓንት ምናምን ላከች። ቮይስ ደግሞ ለሴት ጓደኛዋ ያው የሴት ጓደኛ ምቀኛ አይደለ? አወጣችባት ማለት ነው። አንዱን ሸኝታ አንዱን ከውጭ ስታስመጣ በቮይስ ተያዘች። አንቺ እንደውም ያንቺ ይከፋል። ያንቺ ላይቭ ላይ ነው። ገባሽ? ወኔ ይዘገንናል። ላይቭ ላይ ያስበሽዋል። ያንቺ ነው እንደውም ያሳፍረው። አሁን ላይ በጣም ባለጌ የሚባሉ ሴቶች የሚያደርጉትን አድርገሻል። በቃ አለቀ ጨዋታው። አትሸፋፍኝም። እኔ ሰሀን አጣቢ ስላሽ ሰውነቴን ወሮኝ ነው ባየው ያንን ሁሉ ድምፅ ታግሼ የሚል ድምፅን ታግሼ ባየው ያ ተሰምቶኝ ነው እንጂ ኖርማል ነው ብዬ ነበር። በቃ ካላፈረችበት ምን አገባን ብዬ ነበረ። የጠሉት ይወርሳል ለምን የፈሩት ይደርሳል የፈራችው ነገር ኦልሬዲ ደርሶባት ላይ አስደንግጧል ህዝቡ ይሄ ለአንቺ ትልቅ ትምህርት ነው ለምን አንቺ ምን ያህል እንደምትናገሪ ስለምናውቅ ማለት ነው ሌሎቹ ሰው አሳይቶሻል አንቺ ላይ ደርሶ ግን ያንን ለመሸፈን ሳህን አጣቢዎች ብላብላ ስቲ ናሪ ሲሪየስ ምናገባችሁ እውነት ነው በንብረትሽ ምናገባን ግን እላፊ ስድቦች ግን ያሳፍራሉ። ይሄ ሁሉ ተመልካች ነገር ልታጩ ትችላለሽ። የኛ ሰው ወረተኛ ነው። ሌላ አንቺን የምትተካ ስትመጣ፣ ከአንቺ የባሰች ወረኛ ስትመጣ፣ ወደዛ እንገለበጣለን። በዛ ሰዓት ደግሞ ግዴታ አጀንዳ መፍጠር አለብሽ እንድንመጣልሽ ማለት ነው። ትኩስ ወሬ ማምጣት አለብሽ። ያ አሁን ለምሳሌ እነ ፋኒ ቀንሶባቸዋል ቢሆን ሀያ ሺ ምናምን ነው የሚታይላቸው አሁን ግን እንደ ጸብ ለመፍጠር ሲሞክሩ ወደ ሶስት መቶ ምናምን ሺ ታየላቸው። ወይ እንደዛ አጀንዳ መፍጠር አለብሽ፣ ድጋሜኛ ለመሰብሰብ ማለት ነው። ለማንኛውም ሰው ጭ አልልሽም፣ ለምን እንጀራሽ ነው። ኬኳን ጥለሽ ግዴታ ሰው ሀገር፣ አረብ ሀገር፣ ለአረብ ሀገር ተንከራተች ብዬ አልልሽም። የቀረበልሽን እንጀራ ግን በጨዋ ደንብ ብትበይ እኛ እንጀራዎች ሽ ነን። አትስደቢው። አዎ ያ ማለት ግን እጠላሻለሁ ማለት አይደለም፣ አልከተልሽም ማለት አይደለም። አይሻለሁ ወሬ ስለምወድ ቁጭ ብዬ መደበሪያ እንዳልሽው ሰዓን እያጠብኩ እያጠብኩ አይሻለሁ። ያ ግን በዛ በዛ ልክ እንደዛ ባታረጊን ደስ ይለናል።